አርበኛ ጸዳሉ ደሴ ምክንያቱ ለጊዜው ባይታወቅም ለመከላከያ እጁን መስጠቱ በብዙዎች ዘንድ መነጋገሪያው ሆኗል። የአማራን የመኖር መብት የነፈገው አገዛዙ ዛሬ ደግሞ የዶክተሮችን ሕይወት በራብ ለመግታት ጥረት ላይ ይገኛል። አንድ ጀነራል ተብዬ ልጁን በግማሽ ቢሊዮን ብር በሚድርበትና ከወታደርነት ወደ ናጠጠ ባላባትነት በሚቀየርባት አገር ትውልድ የሚያድኑ ነፍስን የሚታደጉ ዶክተሮች ግን ዛሬ በራብ እየተሰቃዩ ይገኛሉ። በመላው የአማራ ክልል የሚገኙ ዶክተሮችም የስራ ማቆም አድማ እያደረጉ ይገኛሉ። ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር ቆቦ ከተማ ዙሪያ ታላቅ ጀብድ በመፈጸም ድል ተጎናጽፎ ል ከግንባር የደረሰ መረጃ እናስደምጣችኋለን። የአማራ ፋኖ ብሔራዊ ኃይል በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገብ ውጮቄ ብርጌድ ፈተናውን አስከብሮ በርካታ ጊዜ የገባውን ኃይል ከሁሉም የክፍለ ጦር ብርጌዶች ጋር በመተሳሰር ለጠላት የግርሳት ሆኖበታል። ራሱን ከገጀራ አንስቶ ባለብዙ የጦር መሳሪያ ባለቤት በመሆን ወደ ግዙፍ የጦር ሰራዊትነት እየቀየረ የሚገኘው የአማራ ፋኖ ዛሬ እጅን ባፍ የሚያስጭን ስራ እየሰራ ይገኛል። ፋኖ ትግል እየጎመራና እየገዘፈ ከሄደበት ጊዜ አንስቶ! አማራ የፋኖ ትግል የመጀመሪያው ክፍለ ጦር የሆነው ታላቁና ገናናው ጉና ክፍለ ጦር ሪፎርም አድርጓል። እንዲሁም የጠቅላይ ሚኒስትሩ አማካሪ ሆነው የትግራይን ሕዝብ ጥያቄ በዶላርና በስልጣን የለወጡት አቶ ጌታቸው ረዳ የህዋትን ጉድ መዘርዘር ጀምረዋል። አብረው በተባባሪነትና በአስፈጻሚነት ሲሰሩት የቆዩትን አጸያፊ ነውር ዛሬ ራሳቸውን ገለልተኛ አድርገው ኩነኔ መጀመራቸው በአብይ ልዩ ትዕዛዝ የተፈጠረ እንደሆነና አገዛዙ ሌላ እልቂት እየደገሰ ስለመሆኑ የፖለቲካ ሊቃ እየተናገሩ ይገኛሉ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህንና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን። ክቡራትና ክቡራን በዓለም ዳርቻውን ለምትገኙ ቻናላችን ቤተሰቦች እነ ሁለት ሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተራሽነት እንዲበዛ ቪዲዮ ላይ ከቻናሉ ሰብስክራይብና ሸር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። የአማራን የመኖር መብት የነፈገው አገዛዙ ዛሬ ደግሞ የዶክተሮችን ህይወት በራብ ለመግታት ጥረት ላይ ይገኛል። አንድ ጄኔራል ተብዬ ልጁን በግማሽ ቢሊዮን ብር በሚድርበትና ከወታደርነት ወደ ናጠጠብ ኃላፍትነት በሚቀየርባት ሀገር ልድ የሚያድኑ ነፍስን የሚታደጉ ዶክተሮች ግን ዛሬ በራብ እየተሰቃዩ ይገኛሉ። በመላው የአማራ ክልል የሚገኙ ዶክተሮችም የስራ ማቆም አድማ እየመቱ ይገኛሉ። የቀስተ ደመና ፋኖ ንጹሐንን ገድሏል እየተባለ በብልጽግናው መንደር የሚናፈሰው ወሬ ህዝብን የማደናገሪያ ፕሮፖጋንዳ ነው ተባለ ገደሉ የተባሉት ግለሰቦች ሁሉም ጠላት ከተማን ከተቆጣጠረበት እለት ጀምሮ ህዝባቸውን ክደው ከጨፍጫፊው ጋር የወገኑ፣ ይህ አልበቃ ብሏቸው ለጠላት መረጃ በማቀበል ሚሊሻ መልምለው በማሰልጠን ራሳቸውም ሰልጥነው ከጠላት የወገኑ ከሃዲዎች ናቸው። ወገኑን ክዶ ከወራሪው የአብይ ሰራዊት የወገነ የብልጽግና ካድሬ በሙሉ ባንዳ ነው። ሰ መምህር ብሎ ብልጽግና የሚያጮህለትን ግለሰብ እንኳ ብንመለከት ሙሉ የደብረ ኤልያስን ከተማ ህዝብ ልጆቻችሁን ግድ አስገቡ እያለ፣ እምቢ ያሉትን ደግሞ አንዳንድ ሽብር ሲያስከፍል የነበረ እረፍ ሲባል ማንፋኖ ናት። የምታቆመኝ እስቲ መጥተው ያውጡኝ እያለ ሲደነፋ የነበረ የትግላችን ሳንካ መሰሪ ሰው ነው። በነገራችን ላይ ምርነት በብቻው የንጽህና መገለጫ አይደለም። መምህር ሆኖ የትጥቅ ትግሉን የተ የተቀላቀለ ፋኖ በጠላት ቢገደል ጥያቄ እንደማያስነሳ ባንዳ መምህር በፋኖ ተይዞ መሞቱ ስህተቱ ምኑ ላይ ነው? ግዛቸው የሺወንድም ሚኒሻ ሚሊሻ ሲመለምል የነበረ የብልጽግናን ተልዕኮ ለማስፈጸም ግንባር ቀደም የነበረ የስርዓቱ ቀኝ እጅ የነበረ ሰው ነው። ላይቻል የሰላም አስከባሪነት ስልጠና ወስዶ ከጥላት ጋር ወግኖ የራሱን ማህበረሰብ የሚጨፈጭፍ የመከላከያ ኦፒ በመሆን ህብረተሰቡን ሲያዘርፍ ንጹሓንን ሲያሳስርና ሲያስገድል የነበረ ጡት ነካሽ ነው። ለዚህም ነበር እኒህ ግለሰቦች በፋኖ ኦፕሬሽን መያዛቸውን የሰማው ማህበረሰብ ሰዎችን ይዞ ሲጨፍር የዋለው። አለው መታወቅ ያለበት ነገር ግን በጥሪያችን መሰረት በሰላም የሚመጡትን እስካሁን እንዳደረግነው እጃችን ዘርግተን የምንቀበላቸው መሆናችን እየገለጽ ከጥፋታቸው በማይመለሱት ግን እርምጃው የሚቀጥል መሆኑን እንገልጻለን። የተከበረው ህዝባችን ሆይ የብልጽግናው አጭበርባሪ ለርካሽ የፖለቲካ ትርፍ ሲል የሚረጨውን ወሬ ከመስማት ተቆጥበ፣ ከየትኛውም የባንዳነት ተግባር ራስን ጠብቀ፣ ብርሃን እየሰራ ተስፋ ባለመቁረጥ እንድትቆየ እንል ባንክሮ እናሳስባለን። እኛ በራሱ ፍቃድ ሆነ ብሎ የሚያጠፋውን ባንዳና በብልጽግና አስገዳጅነት የሚንቀሳቀሱ ሰውን መለየት የማንችል ግብዞች አይደለንም። በሌላ መረጃ ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር ቆቦ ከተማ ዙሪያ ታላቅ ጀብድ በመፈጸም እድል ተጎና ተጠናክሮ በቀጠለው የህልውና ተጋድሎ ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር አንደኛ ሻለቃ ቃኝ ግንቦት 3 2017 ዓም አመሻሽ ቆቦ ከተማ ሆርማት አዲሱ ሰፈር ላይ የደፈጣ ጥቃት በመፈጸም ካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ታላቅ ጀብድ ፈጽመው ድል ተጎናጽፈዋል አት ቆቦ ከተማ በቅርብ ርቀት ጥቁር አስፓልት ላይ የተመታው ጠላት በእጅጉ የተደናገጠ ሲሆን የማጥቃት እቅዱን በተደጋጋሚ የደፈጣ ጥቃት ተቀናጭሮበት ተበታትኖ ይገኛል በዚህም ጠላት ሰላት ከውጊያ ውጭም በመንገድ በተዳከመበት በደፈጣ እየተመታ ተሰላጅቶ በበርካታ አካባቢዎች እየተበተነ ፋኖን እየተቀላቀለ ይገኛል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገቡ ጮቄ ብርጌድ ቀጠናውን አስከብሮ በርካታ ጊዜ የገባውን ኃይል ከሁሉም የክፍለ ጦር ብርጌዶች ጋር በመተሳሰር ለጠላት የእግር እሳት ሆኖበታል። ጠላት ገደል አፋፍ ላይ ሆኖ የልጅ ጨዋታውን፣ የተለመደ የውሸት ፕሮፓጋንዳውን ተደጋጋሚ ለህዝብ ቢረጭም ፋኖ ህዝብ ያግታል፣ ማግሌ ይገላል፣ መምህር ይገላል በሚል ማዳበሪያ ለማውጣት የሄደን ህዝብ ሰብስበው ለማሳመን ቢሞክሩም ሕዝብ አስተያየት ከመስጠትም የብልጽግናን መልእክትም ከመቀበል ታቅቦ ውሏል። ሕዝብ አብሮን የሚውል ከፋኖ ኃይል ጋር ውስጡ ለቄስ ነውና ነገሩ መሬት ላይ ምንም የሌለን ነገር ሁሉን ለሚያውቀው ሕዝባችን የውሸት ቆንጮዎች ሲያወሩ ውለዋል። የፋኖ ኃይል እንዳሸዋ እየበዛ በአለት ላይ የተገነባ አንድነት ያበሰረ ቀባይነት ያለውን ኃይል ጨርሰናቸዋል፣ የቀሩት አምስትና ስድስት ናቸው በማለት ያልሆነን ቢነግሩትም መሳቂያና መሳለቂያ አድርጓቸዋል። ከላይ ከውሸት አለቃቸው የወረስትን 80% ተቆጣጠር ያለው የሚለውን አደናጋሪ እንዲናገሩ ተጽፎ የተሰጣቸውን መልእክት እንዳይሳሳቱ በቃላት መናገር አቀቷቸው። የተሰጣቸውን ወረቀት ለህዝባቸው አንብበዋል። በመስገቡ ጮቄ ብርጌድ 16 የገጠር ቀበሌ በሙሉ በፋኖ የተሸፈነና ከተማው አራት ቀበሌ ሲኖሩት ጠላት መቀበሪያ ይሆነኛል ብሎ በቁመቱ ልክ ጉድጓድ ቆፍሮ ከተማውን ሙሉ መያዝ የተሳነው ኃይል ግን ለህዝብ መሬት የሌለ ውሸቱን ሲያነበንብ ውሏል። በመጨረሻ የተገፋ ሕዝብ ምላሹ ዝምታ ሲሆንበት ሕዝብ ለማስፈራራት ሞክሯል። የፋኖ ቤተሰብ ያላችሁ እስከ ሰባት ቤት ድረስ ቤተሰብ እናጠፋለን የሚል ዛቻና አማራን ለማጥፋት መምጣታቸውን ሳያስቡት ለተሰብሳቢው ተርከዋል። ራጠል የሆነው ኃይል ለህዝቡ የሚከተሉትን ትዕዛዝ በሚል ከማስጠንቀቂያ ጋር አስተላልፈዋል። አንደኛ በከተማው ዙሪያ በቆሎም ሆነ ሲያድግ ሰው ሊሸፍን የሚችል ሰብል መዝራት ክልክል ነው ብለዋል። ሁለተኛ በከተማው ዙሪያ ያለ የትኛውም አይነት ዛፍ በፍጥነት መቆረጥ አለበት ሲሉ ዛቻ ዘል መልዕክት አስተላልፈዋል። ሶስተኛ በከተማው ዙሪያ ያሉ ቤተ ክርስቲያን ያሉ ዛፎች በሙሉ እንዲቆረጡ ይህ ካልሆነ እኛ ቆርጠን እንሸጣለን በሚል ለቤተ ክርስቲያን አስተዳዳሪዎች ተናግረዋል። ላም ሁሉ እብደት ቀመስ ህዝብ የማወናበድ ስራ የመሸነፍ ምልክት መሆኑ ጥርጥር ባይኖረውም ይህንን ሊያጠፋ የመጣውን የወንበዴ ስብስብ እስከ መጨረሻው የመደምሰስ ዘመቻ ሁሉ እንድትተባበሩና የቆየውን እምቢነታችሁን ፋኖን የመደገፍ ስራ እንድታጠናክሩ ስንል መልእክታችን ለህዝባችን እናስተላልፋለን ብሏል። መረጃው የመዝገቡ ጮቄ ብርጌድ ህዝብ ግንኙነት ኃላፊ ፋኖ መንግስቱ ታረቀኝ ነው። በሌላ ዜና ትልቅ ግምገማና ውይይት በማድረግ የውስጥ ችግሮችን መፍታት ተችሏል። የአፋጎ ሁለተኛ ተፈራ ዳምፔ የክፍለ ጦር የዮሐንስ አለማየው ብርጌድ የውስጥ ችግሮችን በመፍታት አንድነትን ማጠናከር ተችሏል። ረጅም ጊዜ በብርጌድ ውስጥ ወንዝን እንደ መከፋፈያነት በመጠቀም ክፍተት ተፈጥሮ በጥላት ላይ የተባበረ ክንድን ለማሳረፍ ችግር ሆኖ ቆይቷል። ይህንንም ችግር በዘላቂነት ለመፍታት የአፋጎ ከፍተኛ አመራሮችና የክፍለ ጦሩ አመራሮችን በተገኙበት ከሳምንት በላይ ፈጅቶ ሁሉንም የብርጌድ አመራሮችን ጥልቅ የሆነ ሂስ ግለሂስ በማድረግ መገምገምና ን በመለየት ችግሩን መፍታትና የውስጥ አንድነትን መፍጠር ተችሏል። ከአመራሩ ግምገማ በኋላ የሻለቃ አመራሮችን ጨምሮ ስልጠና ተሰጥቶት ሁሉንም የብርጌድ አመራሮችንና ሙሉ አባሉን በአንድ ላይ በመሰብሰብ የግምገማ ሂደቱን አቅርቦ በማስተማመን ሁሉንም ሻለቃዎችና አባሉን ባስደሰተ መልኩ ችግሩን መፍታትና አንድነትን ማምጣት ተችሏል። ችግሩ ከተፈታ በኋላ አባሉ የሻለቃ አመራሮችንና ዘመቻዎችን መርጦ በሻለቃዎች መካከል ቁሳዊና የአቅም ተፎካካሪነትን ለመፍጠር እኩል በኩል ሰብአዊና ቁሳዊ ብወዛ በማድረግ መድረኩ ተጠናቋል። የችግር ተፈቶ የውስጥ አንድነታችን እንዲጠናከር ደከመኝ ሰለቸኝ ሳትሉ ውድ ጊዜያችሁን ለብዙ ጊዜ አባክናችሁ ችግሩን በመፍታት የውስጥ አንድነታችን እንድናጠናክር ያደረጋችሁን የአፋጎና የክፍለ ጦር መራሮቻችን ላቅ ያለ ምስጋናችን በብርጌዳችን ስም እንገልጻለን ብሏል። መረጃው የአፋጎ ሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ ዓለማየሁ ብርጌድ ህዝብ ግንኙነት ኃላፊ ነው። በሌላ መረጃ ራሱን ከገጀራ አንስቶ ባለብዙ የጦር መሳሪያ ባለቤት በመሆን ወደ ግዙፍ የጦር ሰራዊትነት እየቀየረ የሚገኘው የአማራ ፋኖ ዛሬም እጅን ባፍ የሚያስጨን ስራ እየሰራ ይገኛል። የፋኖ ትግል እየጎመራና እየገዘፈ ከሄደበት ጊዜ አንስቶ አማራ የፋኖ ትግል የመጀመሪያው ክፍለ ጦር የሆነው ታላቁና ገናናው ጉና ክፍለ ጦር ሪፎርም አድርጓል። የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ውባንት አባተ አንደኛ ኮር አካል የሆነው ጉና ክፍለ ጦር ዋና የትግል ዓላማ ህዝብን አስተባብሮ የተጋረጠብንን የህልውና አደጋ በመቀልበስ የነፃነት፣ የአንድነት፣ የፍትህ፣ የእኩልነት፣ የዲሞክራሲና የሰብአዊ መብት ጥያቄዎችን ዘለቂታዊ በሆነ መንገድ በመፍታት ሁለንተናዊ ተጠቃሚነትን ለማረጋገጥ እንደሆነ መላው ወገናችን የሚገነዘበው የአደባባይ ሀቅ ነው። ለጦሩ በዚህ የህልውና ትግል ላይ ማንኛውንም የትግል እንቅስቃሴና ጉዞ የሚቀላጠፍ ግንባር ቀደም በመሆን ለፋኖ ትግል የማዕዘን ድንጋይ በመሆን ሁልጊዜ ታሪክ የሚመሰክረው ከተከዜ እስከ ዳውንት ከዳውንት እስከ ጭስ አባይ ከጭስ አባይ እስከ ጣና ክርስቶስ ሰምራ ድረስ የትግል አድማሱን በማስፋት የጠላትን አከርካሪ እየሰበረው ቆይቷል። በኋላም የፋኖ ትግል አድማሱን እያሰፋና የሰው ኃይሉ እየገዘፈ ሲመጣ የተለያዩና ሰፊ የሰው ኃይል ያላቸው ክፍለጦሮች ሲመሰረቱና ሲስፋፉ ጉና ግንባር ቀደም አደራጅ በመሆን ታሪክ የማይረሳው አሻራ አሳርፏል። አሁን አሁንም ዋና የጠላት ማዘዣ ጣቢያ በሆነው ደብረታቦር ዙሪያ በሆነው ከክምር ድንጋይ እስከ ስማዳ ጆጋ በረሃ ከጆጋ እስከ ጭሳባይ ከጭሳባይ እስከ ጣና ክርስቶስ ሰምራና የመን ድረስ አድማሱን በማስፋት ጠላትን መውጫና መግቢያ አሳጥቶ እየቀጠቀጠ ይገኛል። በአጠቃላይ ጉና ክፍለ ጦር ባለበትና በደረሰበት ቦታ ሁሉ ጠላት ተደምሷል፣ ተመቷል፣ ተዋርዷል። እንዲሁም እንደ ጠዋት ጤዛ በየወጣበት ቀጠና ረግፎ ቀርቷል። ይህ የዘወትር ተግባር በዚህ መልኩ እየተከናወነ ያለው የአመራሩን የአባላቱ ጠንካራ መሆን መደማመጥና መግባባት መቻሉ የእርስ በርስ ልምድና እውቀት ለውውጣቸው ማድረጋቸው እንዲሁም ድርና ማግ ሆነው በመስራታቸው ሲሆን እስካሁን የተጓዙበትን ጠንካራ መንገድ ለማስቀጠል እንደ ወርቅ በሳት መፈተናቸውን እያለ ድል ላይቆም የህዝባቸውን አለይታነትና መከታነት ላይገቱትና ላያቆሙት የአማራ ፋኖ ብሔራዊ ኃይል ሜጀር ጀኔራል ውባንት አባተ ኮር አንድ አመራሮች አርበኛ አመኑ አለም አንተ የኮሩ ሰብሳቢ፣ አርበኛ ቢራራ ደምሰው የኮሩ ዘመቻ መምሪያ አርበኛ በላይ ነው ዳኛው የኮሩ ወታደራዊ አዛዥ አርበኛ ሀቅ ያለው ጸጋ የኮሩ የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ሞገስ የኮሩ ጽሕፈት ቤት ኃላፊ አርበኛ አብተው የኮሩ አደረጃጀት ዘርፍ ኃላፊና አርበኛ ዘመነ እረኛው የኮሩ የፖለቲካ ዘርፍ ኃላፊና የአማራ ፋኑ አንድነት በጎንደር የማህበራዊና እሴቶች ጉዳይ መምሪያ ኃላፊ አርበኛ መምህር ጸዳሉ ሙላትና የአማራ ፋኑ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ አርበኛ ድረስ ሞላ በተገኙበት ጉና እና ክፍለ ጦር የአመራር ሪፎርም ያደረገ መሆኑን እናሳውቃለን። በዚህም መሰረት ሰብሳቢ አርበኛ ወንዷንቱ አሰፋ፣ ምክትል ሰብሳቢ አርበኛ ይሁኔ አሰፋ፣ ጽህፈት ቤት ኃላፊ አርበኛ ዮሐንስ ይርዳው፣ ወታደራዊ አዛዥ አርበኛ አዛዥ ደሳለኝ፣ ምክትል ወታደራዊ አዛዥ አርበኛ አበራ ንብረቱ፣ ዘመቻ መምሪያ አርበኛ መልሰው ደስታው፣ ምክትል ዘመቻ መምሪያ አርበኛ ጀንበር ገብረ መስቀል፣ ወታደራዊ አስተዳደር አርበኛ መምህር በለጣለም ነው፣ የሰው ኃይል አርበኛ ሳሙኤል አባይ፣ ስልጠና አርበኛ ዮሐንስ የንያለም ሎጂስቲክ አርበኛ ዳንኤል ሙጭዬ፣ ፖለቲካ አርበኛ አማረ ንደግ፣ ህዝብ ግንኙነት አርበኛ መምህር አህዱ በየነ፣ ፋይናንስና ንብረት አስተዳደር አርበኛ አማረ በላይ፣ አደረጃጀት አርበኛ አስረስ መርሻ ሆነው ተመርጠዋል። በመጨረሻም አርበኛ ጸዳሉ ደሴ፣ ምክንያቱ ለጊዜው ባይታወቅም፣ ለመከላከያ እጁን መስጠቱ ተነግሯል። በደቡብ ጎንደር ሲንቀሳቀስ የነበረው የፋኖ መሪ ጸዳሉ ትናንት ማምሻውን ከሌሎች የፋኖ አባላት ጋር በመሆን ነው ወደ ጥምር ጦሩ ተብየው የተቀላቀለው። በብዙ አሻጥሮችና ፈተናዎች ውስጥ የሚገ የሚገኘው የጎንደር ፋኖ አሁንም በብዙ እየተፈተነ ይገኛል። የጠቅላይ ሚኒስትር አማካሪ ሆነው የትግራይን ህዝብ ጥያቄ በዶላርና በስልጣን የለወጡት አቶ ጌታቸው ረዳ የህወሓትን ጉድ መዘርዘር ጀምረዋል። አብረው በተባባሪነትና በአስፈጻሚነት ሲሰሩት የቆዩትን አጸያፊ ነውር ዛሬ ራሳቸውን ገለልተኛ አድርገው ኮነኔ መጀመራቸው በአብይ ልዩ ትእዛዝ የተፈጠረ እንደሆነና አገዛዙ ሌላ እልቂት እየደገሰ ስለመሆኑ ተነግሯል። ሰሜኑ ጦርነት ወቅት አንዳንድ የትግራይ ጦር መሪዎች ከ90 ኪሎ ሜትር ርቀት የሚመሩትን ጦርነት ላይ የሚሸሹ ተዋጊዎች ሲረሸኑ ነበር። በወቅቱ ጦርነት እየተካሄደ ለምሽግ መቆፈሪያ የተላከን ስካቫተር ለህገወጥ የወርቅ ማውጣት ሂደት ሲጠቀሙበት ነበር። ኮምቦልቻ ከተማ በትግራይ ኃይሎች እጅ ወድቃ በነበረችበት ወቅት አንድ ቢሊዮን ብር ከኢትዮጵያ ንግድ ባንክ መዝረፉንና 300 ሚሊዮን በጀነራሎች መጭበርበሩን ገልጸዋል። አሁንም ወርቅ የሚነግዱ ጀነራሎች አሉ ብሏል። የማምንበትን ትግል ነው ያደረግኩት ብዬ የማምነው ጦርነት በሺዎች የሚቆጠሩ ወጣቶችን የሚበላበት ወቅት ምሽግ ለመቆፈር የወሰደ ነው እስካባተር ወርቅ መልቀሚያ የሚጠቀሙበት አዛዦች እንዳሉ አውቃለሁ ብሏል። አሁን ሲዋሹ በጣም ይገርመኛል። እስካሁን የዋሹት ይበቃኛል። እስካሁን የታገስኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች ናቸው ብሏል። በጦርነቱ ወቅት ኤርትራዊን መሸጥ ንብረት ነው የሚባለው ንብረት መሸጥ አላማው የኤርትራን ሰራዊት እናፍርሰው የሚል ነበር። በእኛ በኩል የኤርትራ ሰራዊት ማፍረስ ዘመቻን እመራለሁ የሚለው ወገን ግን ገንዘብ ያላቸውን ሰዎች ብቻ ነው የሚያተርፈው። ስለዚህ የድሃ ልጅ ወጥሮ ሊዋጋ ይገደላል ማለት ነው። ኤርትራዊ ከያስክ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች አሏቸው የሚባሉትን ሰዎች ውጭ ሀገር አካውንት እየተጠየቀ እያንዳንዱ ሰው በትንሹ 40 ዶላር እንዲያስገባ እየተጠየቁ 20 ሰው አፈንክ 80 ዶላር ታስገባለህ ማለት ነው። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎች እየሸጡ እያገቱ አሁን በኤርትራውያን የተጀመረውን ወደ ትግራዊ ዙሯል። ይህንን አመራር የሚሰጡ ከፍተኛ የህወሓት አመራሮች አሉ። አቶ ጌታቸው ረዳ ዛሬ ከሰጠው ቃለ ምልልስ ላይ ቃል በቃል እየተወሰዱ ናቸው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቱብ ቻናላችን ሰብስክራይብ፣ ሸር እንደዚሁም ላይክ እያደርጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ።